ኢትዮጵያን ተሸክመው ወደ መድረክ ብቅ ባሉ ቁጥር ሀገርን በበጎ ባስጠሩ ጊዜ የማንነታቸው መነሻ እንደ ክር አያይዞን ኢትዮጵያውያን እንዲህ ባሉ ቦታዎች ስንመለከት የልብ ምታችን፣ የደም ሙቀታችን ከፍ ይላል። የዚች ወጣት ተዋናይት እቅድ ተወልዳ ካደገችበት ዝናን ካፈሰችበት ጀርመን ተሻግራ ሀገሬ የምትላትን ኢትዮጵያ በደጉ ለማስጠራት አላማዋ አድርጋለች። ተዋናይትና የማስታወቂያ ባለሙያ ሳሮን ደግነህ በክብር ስትጠራ ኢትዮ ጀርመናዊቷ ተብሎ የኢትዮጵያዊነት ደሟ አብሮ ይመዘዛል። የኢትዮጵያን ሁናቴ፣ ኑሮ፣ ረሃብ፣ ድርቅ፣ ያገጠጠ መሬት፣ ያፈጠጠ ድንጋይ ሆኖ ለሚታያቸው አብሪ ኮኮብ ሆነው ኢትዮጵያን ከስማቸው እኩል የሚያስጠሩ ገጽታዋን የሚቀይሩላት አሉላት።

በበርካታ ቲያትሮች ተከታታይ ድራማዎች፣ እንዲሁም በማስታወቂያ ስራዎች ተሳትፋ የተጨበጨበላት ከጀርመን መድረኮች ተሻግራ የታጨችባቸውና የተሸለመችባቸው ስራዎችም አሏት። ይቺ ታዋቂ ተዋናይት ወደ ሀገሯ ከአባቷ ጋር ለረፍት ብቅ ባለችበት ወቅት አግኝተናታል። ሳሮን በትወና ላይ ሳይኮሎጂ ትማራለች። እንዲያውም ማስተርሷን ባችለር ወንዛ ማስተርሷን ትጽፋለች

የተወለድ ኩት ኢትዮጵያ አይደለም ግን ደግሞ ኢትዮጵያ የኔም ሀገር ናት ስላልተወለድኩባት ብቻ ቤት አይደለችም ማለት አይደለም። ጀርመንም ሆኜ ወደ ኢትዮጵያ ቤተክርስቲያናት ትሄዳለሁ። ኢትዮጵያውያን ጓደኞች በጀርመን አሉኝ። በየሁለት ዓመቱ ወደ ሀገር ኢትዮጵያ መጣለሁ። ባለፈው የመጣው ጊዜ እንደውም ችግኝ ተክያለሁ። ይህን ሀገር ወደዋለሁ። ሁሌም እዚህ መሆን ደስ ይለኛል። ሳሮን ትወናን እንደው የገባችበት ሙያ አይደለም። ገና በለጋ እድሜዋ እንደ ልጅ ከመቦረቅ ይልቅ በጥበቡ ያላትን ተሰጥኦ እስኪታይ ድረስ ጊታርን ወደ መጫወት ወደ መስፈን ስታደላ ያዩት ቤተሰቦቿ የምታጎለብትበትን መንገድ ደልድለውላታል። ከመደበኛ ትምህርቷ ጎን ለጎን የቲያትርና የዳንስ ትምህርት ቤት ገብታ ተሰጧን እንድታዳብር መሆኗ ለዛሬ መዳረሻዋ መሰረት ሆኖላታል። ትምህርቷን ስታጠናቅቅም በአባቷ አማካኝነት በጀርመን ባለ ፊልም ኤጀንት ወይም የትወና ስራ ከአሰሪዎች የሚያገናኝ ድርጅት በኩል ትወናን በሰፊው መድረክ አገኘችው። ብዙ ነገር ሰርታለች። ፊልሞች ላይ ኖሚኔት አለች። ከህፃነቷ ጀምሮ ጁዶና ጁጁትሱ ከሰራ ነበር። እሷን ቁጭ ብዬ ነበር ሰራ ማያው። ከዛ በኋላ የፊልም ጀመረች፣ ፊልም መስራት። የፊልም ጥናት ክለብ አለ እዛ ውስጥ አስገብቻት ቲያትር፣ ሙዚቃ፣ ፊልም በሳምንት ሶስት ሰዓት እዛ እኔ ቁጭ አድርሽ መኪና ውስጥ ቁጭ ላለው ወይም ወክ አድርጌ ጠብቃለው። እንደዚህ አድርገን መጨረሻ ላይ ችሎታም ነበራት የተደበቀ ታለንት፣ እሱን ስለያዝነው ነው እና ከዛ በኋላ ቀስ ቀስ እያለች በተለያዩ ፊልሞች መተወንም ጀመረች። ከአባት ያለኝ ድጋፍ እጅግ የገዘፈ ነው። በትያትር ብቻ ሳይሆን በፊልምም ላይ እንድታውን ይፈልግ ነበር። በዚህም ኦዲሽን እንድወስድ ይገፋፋኛል። ኢካስቲንግ ካስቲንግ በሚባለው ራሴን ካሜራ በመቅረጽ በምወዳደርበት የትወና መወዳደሪያ መንገድ ይደግፈኛል፣ ካሜራውን ያዘጋጅልኛል። በአጠቃላይ በፊልሞቼ ተዋናይ ሆኜ እንድመረጥ አግዞኛል። ሌላው ቀርቶ የሚያደርግልኝ የማበረታቻ ድጋፍ በራሱ ብርታቴ ነው። የምጫወተው ገጸ ባህሪ ከብዶኝ በምቸገርበት ወቅት አንቺማ ትችያለሽ፣ ምንም ማድረግ አያቅትሽም ስለሚለኝ ከነበርኩበት ከፍላለሁ።

በጀርመን ትልቁ ቲያትር ቤት በሆነው ዶቼ ቲያትር ለሁለት ዓመታት ድንቅ ትወናዋን ምርጥ ችሎታዋን በማሳየትም ተውናለች። ከዚህ ቲያትር ቤት የቡድን አጋሮቿ ጋር ከጀርመን አልፈው ጣሊያን በመሄድ የተለያዩ መድረኮችንም ሰርተዋል። የትወና ችሎታዋን ያደነቁ፣ ጅምሯን የወደዱላት ሀያሲያን ሳይቀሩ በጋዜጦችና መጽሔቶች ላይ አድናቆታቸውን ጽፈውላታል። ወናን ያልኩት በትያትር ነው የመድረክ ገጽ ግንባታው አለባበሱን ወደዋለሁ የፈጠራ ችሎታም አለኝ እዘፍናለሁ ጊታር እጫወታለሁ መተወን ደግሞ ደስ ይለኛል አስታውሳለሁ ከዓመታት በፊት የሆሊውድ ፊልም የሆነው ዘ ሃንገር ጌምስ በጀርመን ሲሰራ አጃቢ ተዋንያን ሆኖ ከጀርባ የሚተላለፉ ሰዎች ይፈለጉ ነበር እና በአባቴ አማካኝነት ተሳታፊ ሆንኩ በፊልም ላይ አጃቢ ተዋና ሆኜ ነው ይህንን ጉዞ የጀመርኩት እሱን ተከትሎ ነው ረዳቷና ተዋናይቶኝ የመጣሁት

አዲስ እይታን የምትፈልገው በልዩነት ለመድመቅ የማትሰንፈው ሳሮን ጠንከር ያሉ የሚፈትኑ ገጸ ባህሪያትንም በተለያዩ ጊዜያት ተላብሳ ተጫውታለች። ዘ ክሪሚናሊስት የተሰኘው የጀርመን ተከታታይ ፊልም የዚህ ማሳያ ነው። አረብኛ ቋንቋን ጨርሶ መናገር ለማትችለው ሳሮን በፊልሙ እንድትጫወት የተመረጠችው ገጸ ባህሪ ሌይላ ከኢራቅ የመጣች ስደተኛ ናት። መግባቢያዋ አረብኛ ጆሮዋን ቢቆርጡት ሌላ ቋንቋ የማታውቅ ነበረች። ስለዚህ ይህችን ገጸ ባህሪት ለመጫወት ቀዳሚው እርምጃዋ የአረብኛ ቋንቋን ትምህርት መማር አደረገች። ተጨማሪ ደግሞ የኢራቅን አነጋገር ዘይ ጭምር ማምጣት አለባት። የሳምንታት ልምምድ አደረገች። ሌላን ወክላ ለመጫወት እርሷን መሆን ነበረባት። ረሺድ ዜን ነው ያየ ረሺድ ስት ጉት ውጃህ ሚን ደም መካ እ ሀት መ ግት ኒ ለት በንድልት ይድ ሚድ ሽንልሽ ርሚድ በጀርመን ለመቆየት የግድ የቦክስ ግጥሚያን አሸንፋ የጀርመንን ሻምፒዮና ማሸነፍ ነበረባት። ብዙ ጣውረዳይታ ለግጥሚያው ትበቃለች። አሳዛኙ የአንደኝነት ደረጃን ሳታገኝ ቀረች። ሁለተኛ ወጣች። ተስፋን ቆረጠች። በቃ ወደ ሀገሬ ሊመልሱኝ ነው ባለችበት ሰዓት የጀርመን ብሔራዊ ቡድን እንድትቀላቀል የተወሰነበትን የምስራች ይነገራታል። እንዲህ እያለ የሚቀጥለው ፊልም የሳሚን ገጸ ባህሪ ወክ ላይ ተጫወተችበት የቢል ኩኩክ ፊልም ነው። ይህችን ከአፍጋኒስታን የመጣች ስደተኛ ሆና ለመጫወት የአባቷን ፈለግ ተከትላ የማርሻል አርት ጁዶና ጁጁትሱን ተምራ የብርቱካናማ ቀበቶ ባለቤት መሆኗ ጠቅሟታል። ቢል ኩኩክ የዘጠና የደቂቃ ፊልም ሲሆን ሁለተኛ መሪ ተዋናይት ሆና የተሳተፈችውን ሳሮንን መሰረታቸው አድርገው መጽሄቶችና ጋዜጦች አድናቆታቸውን ጽፈውላታል። በአብዛኛው ከጀርመን ውጭ ያሉ ስደተኛ የሌላ ባህል ያላቸውን ወክላ በተደጋጋሚ መጫወቷንም ያነሳሉ። የኮሮና እንቅስቃሴ ገደብ በነበረበት ወቅት በአጭር ጊዜ ከ35 ሚሊዮን በላይ ሰዎች የተመለከቱትም ፊልም ነው።

ዩኒቨርሲቲ ያለው ሳይኮሎጂ ሳጠና ብዙን የሚይዘው የጽንሰ ሐሳብ ጉዳይ ነው። ትወናው ላይ ስንመጣ ግን የተግባር ነው። በዚህ ምክንያት ፊልም ለመቅረጽ እስከ ስድስት ሳምንት ያህል ከዩኒቨርሲቲ የሚቀርበት ጊዜ ነበር። ሁሉንም አብሬ የማስኬድ እድሉንም አግኝቻለሁ። አንድ ተከታታይ ፊልም እየቀረጽን በመካከል የሳይኮሎጂ ትምህርት የተሰጠኝን ስራ በኦን ላይ ማቅረብ ነበረብኝ። በቀረፃ መሀል ላፕቶፔን አውጦች ያቀረብኩ፣ ከዛ ወደ ቀረጻው ተመለስኩ። እብደት ይመስል ነበር፣ ግን ደስ የሚል ጊዜም ነው። ከባድ የሆነብኝ የመጀመሪያ ዲግሪን ካጠናቀኩ በኋላ ነው። ስራ ስጀምር እንደ ተማሪነት ጊዜ ለስድስት ሳምንታት ወደ ፊልሙ ብዬ መሄድ አልችልም። መስራት ደግሞ አለብኝ። ፊልም ቀረጻ አለኝ፣ ቻው ብዬ መሰናበት አይታሰብም። በጣም በእቅድ ነገሮችን መከወን ነበረብኝ። ሁሉንም በየፈርጁ ይዤ ነበር ምሰራው

ሁሌም ፊልም የራሱ የሆነ ከባድ ጎን አለው። በመጀመሪያው ፊልሜ ለእኔ የከበደኝ የአረብኛ ቋንቋ መማር ነው። ቋንቋው ከበድ ይላል። ቦክሰኛ ሴቶኝ የተወንኩበት ፊልም እንኳን የምወደው ነው። እኔ ጁጁትሱ አለሁበት። ቦክሱ እንደ አንድ ሌላ የማርሻል አርትን ይሆነልኝ። ኮሜዲ ደግሞ በባህሪው ለየት ያለ ስለሆነ የመጀመሪያዊ ኮሜዲ ፊልሜም ፈትኖ ነበር። በውጭ ዓለም በፊልሞች ለመተወንና የፊልም ኢንዱስትሪውን ለመቀላቀል ቀላል አይደለም። ደግሞ እንደ እኔ ዘር ሐረግሽ የሚመዘዘው ካለሽበት ቦታ የተለየ ከሆነ እኔ ሙሉ ጀርመናዊት አይደለሁም። አባቴ ኢትዮጵያዊ ነው። አንዳንዴ ይሄ ጫና ይፈጥራል። በተለይ የመጀመሪያ አካባቢ አስቸጋሪ ነበር። በኋላ ግን ተስፋ ሳልቆርጥ በራሴ ተማምኜ ስቆም እንደውም የተለየው መሆኔ ጥቅም ሆኖ አገኘሁት። ምክንያቱም የተለያየ ባህል አለኝ፣ የተለየ መነሻ ታሪክ ነው ያለኝ። ይህንን ነው ሰዎች ለማየት የሚፈልጉት። ተስፋ ሳትቆርጡ ራሳችሁ ላይ ስሩ ነው የምለው። ስቱፒድ ስማርትፎን ቴራፒ በተሰኘው ፊልም አንዲት በስልክ ሱስ የተጠመደችን ሴት ታሪክ አሳይታበታለች። ከአባቷ ጋር በተወነችበት በዚህ ፊልም የማንነት ግጭት ውስጥ ገብታ የምታደርገው ትግልም ይታይበታል። የማህበራዊ ቀብስ መነሻ ከሆኑት የቴክኖሎጂ ውጤቶች መካከል የሆነውን የስማርት ስልክን ተጽዕኖ ያሳያል። ሴሬና የተሰኘች ገጸ ባህሪን ወክላ ተጫውታለች። በስቱፒድ ስማርትፎን ቴራፒ አጭር ፊልም በባርሴሎና ፕላኔት ፊልም ፌስቲቫል ተሸላሚ ሆናበታለች። ዋና ገጸ ባህሪን ወክዬ የተለያዩ ፊልሞች ላይ የኮሜዲ ዘውግ ካላቸው እስከ የወንጀል ታሪኮች ላይ ተውኛለሁ። በቅርቡ የተቀረጸው ፊልም ላይ በርከት ያሉ ህመሞች ተጠቂ የሆነች ወጣትን ወክዬ በሆስፒታል ውስጥ እየሰራውት ነው። ጓደኝነት ፍቅር ከህመም ጋር እየታገሉ የወጣትነትን የመኖር ተስፋ የሚያሳይ ነው። ሌላው ፊልሜ ደግሞ ቦክሰኛ ሆኜ የሰራሁበት ነው። በጣም የምወደው ፊልም ሲሆን አባቴም እኔም ማርሻል አርት ውስጥ አለን። በእውኑ አለም የሆንኩትን ከፊልሙ ጋር ያጣመርኩበት ነው።

ሚላ ሸለንጎ የተሰኘች ገጸ ባህሪን ወክ ላይ ተጫወተችበት ሜሜገርልስ ፊልም በበዛ መልኩ እውቅናን አትርፎላታል ጎበዝ ተማሪ ጓደኞቿን በትምህርት የምታግዝ ግን ደግሞ የማህበራዊ ህይወቷ ደካማ ነው አይን አፋር ግራ የምትጋባ ስትሆን ሱሰኛ ከሆኑ ጓደኞቿ ጋር የምታሳልፈውን አድቬንቸር የሚያሳይ ፊልም ነው ይህ ፊልም ያስገኘላት አንዱ በጀርመን ታዋቂ በሆነው የጀርመን ቴሌቪዥን የፊልም ሽልማት በምርጥ ረዳት ተዋናይነት ለሽልማት ታጭታበታለችነሰ ከዚህ በላይ በፊልሞች ላይ ለመሳተፍ እፈልጋለሁ። በተለይ ደግሞ በታሪካዊ ድራማ ዘውግ ላይ መስራት ምኞቴ ነው። በዓለም አቀፍ ደረጃ ተሳታፊ የመሆን ፍላጎት አለኝ። በብሪትሽ፣ በሆሊውድ እና በኢትዮጵያ ፊልሞች ላይ መሳተፍና መስራት እፈልጋለሁ። ይሄ በዚህ ዘርፍ ለወደፊት ያለኝ እቅድ ነው። በሳይኮሎጂው ዘርፍ አሁን የጀመርኩትን የሁለተኛ ዲግሪን በመጨረስ ሳይኮቴራፒስት እና ሳይኮሎጂስት ሆኜ መስራት እፈልጋለሁ። የፊቱ ምን እንደሚያመጣ ደግሞ አብረን እናያለን።